ዘመን፣ ተለወጠ ምስራች፣ ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ወስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ አምስት ሺህ ብር የሚያሸልምጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች፣ እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ ተመልሰናል። አድማጮቻችን አደፊም ጽናም ስነጥማ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ሌላኛዋን ጉዳይ እንመልከት። የበዚህ የውድድር አመት እየተደረጉ ባሉ ጨዋታዎች በተለይ በፕሪሚየር ሊግ ጥለዛ በስተዋል አደለ? በእግር ኳሱ ይህንን ጉዳይ እንመልከት። ረጅም ኳሶችን የሚጠቀሙ ቡድኖች በርከት ብለው እየተመለከት እንገኛለን። አንዳንድ ቡድኖች ይህንን መንገድ አይጠቀሙትም ለወትሮ የምንላቸው ቡድኖች እንኳን ይህን ሜቶድ እየተከተሉ ነው። በተለይ ደግሞ የረጅም የመልስ ውርወራዎች በብዛት እየታዩ ይገኛሉ። ለጎል ቀረብ ጋሉ ደግሞ ልክ እንደ ማዕዘን ምት ለተከላካዮች በጣም አስቸጋሪ ሲሆኑ እየተመለከትን ነውና እናንሳው ይህንን ጉዳይ እግር ኳስ በአይናችን ፊት ሲለወጥ እያየን ነው። በጣም በአጭር ጊዜ በፈጣን ሁኔታ ለነገሩ፣ በህይወትም አስር አመት ረጅም ነው። ግን እግር ኳስ ደግሞ በጣም ረጅም ብዙ ነገሮች የሚለዋወጡበት ነው። አንድ ኬርየር ማለት ነው አንድ የአንድ ተጫዋች ወይም የአንድ አሰልጣኝ የእግር ኳስ ህይወት እንደማለት ነው። በጣም ፕራይሙ ላይ የሚቆይበትን ጊዜ ብቻ ክራፍት አድርገን ከወሰድን፣ ስለዚህ ብዙ ነገሮች ይለወጣሉ። ምንም ጥያቄ የለውም። ግን ለምሳሌ ቅድም ሳ እንዳነሳሹ፣ እኔ ለምሳሌ ረጅም ኳስ ቀርቷል ብዬ አላምንም ድሮም ቢሆን ማለት አንዳንዴ ለምሳሌ አስታውሳለሁ፣ ማንቸስተር ሲቲ ቻምፒየንስ ሊግ በወሰደበት የውድድር ዘመን አንድ ፕሮግራም ሰርተን ነበር ሁለት ሺህ ሀያ ሶስት ላይ። ምን ነበር የዛ ፕሮግራም አላማ? የጓርዲዮላ ያጫወት ተጽዕኖ በእንግሊዝ አራተኛ ዲቪዚዮን ያለ ቡድን ሳይቀር ጂሊንጋም ወይ ግሪምስቢ ወይም ፖርት ቬል ወይም አክሪስተን ስታንሊ የሚባል ቡድን ሊሆን ይችላል፣ አራተኛ ዲቪዚዮን ኮንፈረንስ ሊግ ላይ ምናምን ያለ ሁሉ ቡድን በጓርዲዮላ ያጫወት ተጽዕኖ ምክንያት ግብ ጠባቂው ከኋላ እየተጫወተ እንዲወጣ ለማድረግ ይሞክራል። እሱ ብቻ አይደለም፣ በዓለም ላይ ባሉ በጣም አነስተኛ በሆኑ ሊጎች ሳይቀር አንዳንድ ጊዜም የራሳቸውን የቡድናቸውን ጥንካሬ ከግምት ባለማስገባት እንደዛ ለማድረግ እንደዛ ማድረግ የሚችል ግብ ጠባቂ ያስፈልጋል። ለምሳሌ ግን የጓርዲዮላ አጨዋወት ተጽዕኖ ያንን ያህል ስር የሰደደ ስለነበር በእንግሊዝ የባህል ለውጥ ያመጣ ነው። ግብ ጠባቂዎች ከኋላ እየተጫወቱ ለመውጣት ይሞክራሉ። ትርፍ ሰው ለመሆን ይሞክራሉ። ስዊፐር ለመሆን ይሞክራሉ። ስፔርማን ለመሆን ይሞክር። ትርፍ ሰው ለመሆን ይሞክራሉ። እንዲህ አይነት ተጽዕኖ ነው። ከዋንጫዎቹ ባሻገር ተጽዕኖ ይህንን ያህል ጥልቅ ነው። በጨዋታ ስታይል ላይ ይህን ያህል ከፍተኛ ተጽዕኖ አምጥተዋል እንል ነበር። ግን በጠቅላላው ረጅም ኳስ ግን አልቀረም። የእጅ ውርወራ፣ የመልስ ውርወራ አልቀረም። ግን በጣም አንሶ ነበር። አራት ቴሌቪዚዮን ላይ ያለ ቡድን ከኋላ እየተጫወተ ለመውጣት ይሞክራል ማለት በፕሪሚየር ሊግ ያሉ አብዛኞቹ ቡድኖችም ያንን ያደርጉታል ማለት የተሻለ ጥራት ያላቸው ተጫዋቾች ያሏቸው ቡድኖች የበለጠ ያደርጉታል ማለት ነው። ግን አንዳንድ ቡድኖች ሲያደርጉት ቆይተዋል። አሁን በጣም ከፍ ያለው ትኩረት እንዲያገኝ ያደረገው ከዚህ በፊት ይሄንን ያደርጋሉ ብለን የማንጠብቃቸው አሰልጣኞችና ቡድኖችም ማድረግ ስለጀመሩ ነው፣ በከፍተኛ መጠን። የራሱ የጓርዲዮላ ማንቸስተር ሲቲ ለምሳሌ በአሰልጣኝነቱ ታሪክ ከየትኛውም የውድድር ዘመን በላይ በዚህኛው የውድድር ዘመን ከፓሶቹ መካከል የሚበዙት ረጃጅም ተብሎ የሚመደቡ ናቸው። ረጃጅም ኳሶች አሁን። ጥለዛ እንዲሁ በጥሬ ቃሉ ግብታዊነትን የሚያሳይ ሊሆን ይችላል ብሎ መጠለዝ እና እንደሆነ ይሁን ማለት ስትራቴጂክ መሆን ግን ሌላ ነገር ነው። የአሁኑ የተለየው ጥለዛ ነው። በረጅሙ ነው የሚጠለዘው፣ የሚለጋው ኳሱ ግን ስትራቴጂክ ነው ካልኩሌሽን አለው እያንዳንዱ ነገር። እንግሊዞቹ ሀፍ ኤምፓፍ የሚሉት አለ። ራሽን ኪኬን ራሽ ጠልዞ መሮጥ በቃ ነገር ከዛ ይለያል ትንሽ። ግን መጠለዝ ግን አለው በጣም የጓርዲዮላ ቡድኖች ያንን እንደ ዋና ስትራቴጂ ይጠቀሙበታል ብለን አስበን አናውቅም። አሁን ጓርዲዮላ ትሬንዱን እየተከተለ ነው። በፊት ትሬንድ ሴተር ነበር። ቅድም እንዳልኩት በየሄደባቸው ሊጎች፣ በእንግሊዝ፣ በጀርመን በሀገሩ በስፔን ስፔን አይነኝ ማለት ባይወድም ግን በዛም የባርሳ ጨዋታ ትልልቆቹ ሌሎች ቡድኖች የክለብም የብሔራዊ ቡድን አሰልጣኞች ይቀዱት ነበር። ለዚህ ነው ትሬንድ ሴይተር የሚባለው። እሱ ግብ ጠባቂዎችን የሚጠቀምበት መንገድ፣ የመስመር ተከላካዮችን የሚጠቀምበት መንገድ፣ የክንፍ ተጫዋቾችን የሚጠቀምበት መንገድ፣ ፖሴሽን ዶሚኔት የሚያደርግበት የቴሪቶሪ ብልጫ የሚወስድበት ኦቨርሎድ የሚፈጥርበት እነዚህ የመሳሰሉት ነገሮች ብዙ አሰልጣኞችን ኢንስፓየር አድርገዋል። ስለዚህ መሪ ነበር ለረጅም ጊዜ። አሁን ድክመት አይደለም ግን ተከታይ ይመስለኛል እግር ኳስ እየሄደ ያለበትን አቅጣጫ በማየት ያመጣቸው ተጫዋቾች ካራክተሪስቲክስ ባለፉት ጥቂት ዓመታት የዛሬ ስምንት ዓመት የሚያስፈርማቸው አይነት ተጫዋቾች አይደሉም። ሀላንድ ወይ ዶና ሮማ አይነት ተጫዋቾችን ማለት ነው። እግር ኳስ አሁን ልክ እንዲህ አይነት በጣም ጥሩ ሾት ስቶፐር ግን በረጅሙ በጣም ጥሩ አጥቂ ግን ከጓርዲዮላ የጨዋታ ፕሪንሲፕል ጋር ብዙ በልክ የተስማማ ማይመስል ተጫዋች አይነት ተጫዋቾችን ማምጣት ጀምሯል። ለዚህ ነው ከዚህ በፊት እንደዚህ ይጫወታሉ ብለን ማናስባቸው ቡድኖች አሁን ሲቲ ሲጠልዝ ይውላል። እያልኩ አይደለም ግን ጨምሮበታል። ባጫዋት ውስጥ አንድ የቡድኑ ያጫወት መልክ ነው። የዛሬ አስራ ሁለት አመት ወይ አስራ ሶስት አመት ወይም አዶ ነው፣ ከዛም ቀረብ ያለ ጊዜ ሊሆን ይችላል። ቬንገር አንድ በጣም ያስቸግራቸው ቡድን ነበር፣ የአርሰናል አሰልጣኝ በነበሩበት ጊዜ የእሳቸውን ቡድን ከጓርዲዮላ ቡድኖች የሚለይ ነገር ቢኖረውም አንድ የወል ነገር ግን አላቸው። ቴክኒካል የፖሴሽን ቡድኖች ናቸው፣ ቴክኒካል እግር ኳስ የሚጫወቱ ቡድኖች ናቸው። እና ወደ ስቶክ ይሄዳሉ ብሪታንያ ነው የሚባለው ስቴዲየም እና ሁሌ መከራ ነበር እዛ ሄዶ መጫወት ስቶክ ያው የአስቸጋሪነት ምሳሌ ነው። ለዚህ ነው እኮ ሜሲ በእንግሊዝ ስላልተጫወተ በስፔን በሞቃታማው ማዮርካ የሚያደርገውን በቀዝቃዛ ማክሰኞ የስቶክ ምሽት መድገም ይችላል ወይ ይሉ ነበር። ስቶክ አስቸጋሪ ስለሆነ ነው። በአጠቃላይ ግን ለአርሰናል የበለጠ አስቸጋሪ ነው። አንድም በጣም ፊዚካል ቡድን ነው። አርሰናል ደግሞ በጣም ቴክኒካል። ልክ እንደ ሌሎቹ ቡድኖች ኃይለኛ ፊዚካሊቲ የነበረው ሳይሆን ደቃቃ አስር ቁጥሮች የነበሩት አይነት ቡድን ነው ግን በጣም ያስቸግራቸው የነበረ አንድ ሮሪ ዴላፕ የሚባል ተጫዋች ነበራቸው አሁን የሊያም ዴላፕ አባት ዴላፕ ድሮ የሳውዝሀምፕተን ተጫዋች ነበር ቼልሲም ውስጥ ነበር መሰለኝ በወጣትነቱ ግን በጣም የሚታወቀው ስቶክ ሲቲ ውስጥ በነበረበት ጊዜ አሁን ፎጣ በየጨዋታው ታያለሽ የሆም ቲም ፎጣ ያዘጋጃል የክለቡ አርማ ምናምን ያለባቸውና ኳስ አቀባዮች የሚይዟቸው ፎጣዎች ናቸው ሁሌ ለማድረቅ ማለት ነው ለማድረቅ ማለት ኳሱን በደንብ ለመወርወር እንዲመች ለማድረግ ለዴላፕ ግን በቃ ሁሌ ፎጣ ነበር ድሩ እና እያቀብለዋል ኳስ አቀባዩ ያደራርቅ ነው የወረውረዋል ወደ ሳ ብዙ ጎሎች ይቆጠፉ ነበር እና ቬንገር አንድ ጊዜ ይሄ ኮ እግር ኳስ አይደለም ኳ ይሄ ማለት አንድ ተጫዋች ሀምሳ ሜትር ምናምን የወረወረ እግር ኳስነቱ ያበቃል በእግር አይደለም የምንጫወተው በእጁ ነው የሚወረውረው ስለዚህ ምናልባት ራግቢ ነው ይሄ አሉና በጣም ተናደዱ የስቶክ አሰልጣኝ ቶኒ ፑሊስ ይባላሉ አሁን እንደዛ የሚል የለም የማይወረውር የለም። በቃ አብዛኛው ቡድን እንደ ዴላፕ አይነት ወርዋሪዎች አሉት። ይመጣል ልክ ወደ መጨረሻው ሰላሳ ሜትር አካባቢ የእጅ ፎሪ ካገኙ ይወረውራል። ሁለት መቶ ስልሳ ሁለት ጊዜ በዚህ ውድድር ዘመን አንድ ተጫዋች ያንን የመልስ ውርወራ በቀጥታ ሳጥን ውስጥ አድርሷል። ትልልቆቹ ቡድኖች አይቀሩ ያደርጉታል። ስለዚህ ተለውጧል። ብዙ ነገር ረጅም ኳስ በስቷል። የመልስ ውርወራን እንደ ቀጥታ የጎል ማስቆጠሪያ መንገድ መጠቀም ተጀምሯል ግን የረጅም ኳስን ጉዳይ ላንሳ። ጥለዛ ካልን ረጅም ኳስ ተብሎ የሚጠቀሰው ሰላሳ ያርድ ወይም ሰላሳ ሁለት ሜትር አካባቢ እና ከዛ በላይ የሚሄድ ኳስ ነው ረጅም ኳስ የሚባለው እና በዚህ የውድድር ዘመን በየጨዋታው ወደ መቶ ረጅም ኳስ ቡድኖች በጨዋታ ይጠቀማሉ። መቶ አካባቢ ወይም ባለፈው የውድድር ዘመን ከነበረው አቬሬጅ። ችግሩ ምንድነው? አምናውን ሶስት መቶ ሰማኒያ ጨዋታ አቬሬጅ። የዘንድሮም ያን ያህል አይደለም። ገና ሰባ ጨዋታ ነው የተደረገው፣ ሰባት ጊዜ አስር ሰባ ስለዚህ የሰባ ጨዋታ አቬሬጅ ነው እና ሳምፕል ሳይዝ ቢ ይለያያል፣ ግን ስለ ትሬንድ ነው የምናወራው ዛሬ እና መቶ አካባቢ ሆኗል። ግን እሱ ብቻ አይደለም። በጣም የገረመኝና አንድ ሳነቦ ያስደነቀኝ ነገር የፓስ የማድረግ መጠን ምን ያህል እየቀነሰ እንደመጣ ነው። ጓርዲዮላ ከተባለኔ ቶሎ አእምሮ ላይ የሚመጣው ስለ ጨዋታ ስታይል ከሆነ ፓስ ስለማድረግ ግን እሱም የሆነ ጊዜ ሚኬል አርቴታ እኔ ቢቻል ቢቻል ሶስት መቶ ሺህ ጊዜ በጨዋታ ፓስ ማድረግ ደስ ይለኛል ብችል እንደዛ ያደርግ ነበር ይል ነበር። ጓርዲዮላም እንደዛ መጫወቱ፣ አርቴታም እንደዛ ማለቱ፣ አርነስሎትም እንደዛ አይነት አሰልጣኝ መሆናቸው፣ ማሬስካም የፔፕ ደቀ መዝሙር በመሆኑ ምክንያት የፓሲንግ አሰልጣኞች ቢሆኑ ብዙ የሚያስገርመኝ አይደለም ከተመሳሳይ ትምህርት ቤት ከተመሳሳይ ስኩል ኦፍ ቶት የተቀዱት ከባርሳ አያክስ፣ ምናልባት ከክራይፍ ወይም ከደች የፉትቦል ኮንሰፕት የመጡ ናቸው። ፔፕ የሆላንድ ተማሪ ነው፣ የክራይፍ ተማሪ ነው። አርቴታ የፔፕ ምክትል ነበር፣ ግን በባርሰሎና ውስጥ አልፎ አለ። እሱም የክራይፍን ቡድኖች ያደንቃል። አርነስሎት የፔፕ ትልቅ ተከታይ ናቸው። ማሬስካ የእሱ ምክትል ነበር። ስለዚህ በደቀ መዛሙርት ነገር አሉት እና ሁሉም ፓስ ማድረግ የሚወዱ አሰልጣኞች ናቸው። እሱን ትተውታል ማለት ያደለም፣ ግን በጣም ቀንሷል። የፕሪሚየር ሊጉ አቬሬጅ እኔ ትሬንድ ሴተርስ ምላቸው ትልልቆቹን ቡድኖች ቅድም ያልኩት ስቶክ ያደርገው ነበር። የስቶክ ኤክሰፕሽን አልነበረ እሱ ምንድን ነው የስቶክ ኤክሰፕሽኒዝም ልበል፣ የራሱ ስቶክ ብቻ የሚታወቅበትን ነበር። ሌሎች ቡድኖች ብዙ አልተቀላቀሉትም፣ ወይ የሳም አላርዳይስ ቡድኖች አንዳንድ ጊዜ ያደርጉታል፣ ወይ ቶኒ ፖሊስ ቡድኖች ወይ የአለም ፓርዲው የነዚህ የክላሲካል ብሪቲሽ አሰልጣኞች፣ አሁን ሞደርን አሰልጣኞች፣ አውሮፓያን አሰልጣኞች ናቸው። ይህን የሚያደርጉት አሁን ያልኳቸው አይነት የክራይፍ ተማሪዎች ሊባሉ የሚችሉ አሰልጣኞች በቀጥታም ይሁን በተዘዋዋሪ የሆነ ጊዜ ሁሉም ቡድን ፓስ ለማድረግ ይሞክር ነበር። በተለይ ፔፕ በባርሴሎና በጣም ስኬታማ ከሆነ በኋላ ና የምትኮርጅም ስኬታማ ቡድን ስለሆነ ያልተሳካለትን ቡድን ሀሳብ ብዙ ጊዜ አትቀጂም፣ የተሳካለትን ቡድን ኮፒ ለማድረግ የምትሞክረው በ2021 የውድድር ዘመን በፕሪምየር ሊግ በሁለቱም ቡድኖች በጋራ የሚደረገው የፓስ መጠን 945 ፓሶች ነበር። በጨዋታ ይደረጉ የነበሩት 945 ወደ 1 ሺህ በጣም የተጠጋ ነው። ሉዊስ ሄንሪኬ ትዝ ይለኛል። የመጀመሪያ የፓሪሳን ጀማ ጨዋታውን ሲያደርግ ቡድኑ 1 ሺህ አንድ ፓስ ነበር ያቀበለው የፓሲንግ ዘመን ነው በቃ። ከኋላ ጀምሮ እየተጫወች የጓርዲዮላ ሲቲ ሰባት መቶ ስምንት መቶ ፓስ በየጨዋታ ያደርጋል። ሁሉም ቡድኖች እንደዛ ነበር ያደርጉ የነበሩት ግን እንደው የሁለቱም ቡድኖችን አማካይ ከወሰድን ግን 845 የደረሰበት በጣም ከፍተኛው ነው የነበረው። ባለፈው የውድድር ዘመን ይሄ ወደ ስምንት መቶ ዘጠና ሶስት ወረደ እና በየጨዋታው ወደ 60 ያነሰ ፓስ መደረግ ጀመረ። በዚህ አመት ደግሞ የበለጠ በ50 ፓስ ቀንስ። የዚህ አመት የፕሪሚየር ሊግ የፓሲንግ አቨሬጅ በሁለቱም ቡድኖች በኩል 850 ነው። በ15 አመት ውስጥ አነስተኛው የአጫጭር ቅብብል መጠን ማለት ነው። ያጫጭር ቅብብል መጠን የዛሬ ሶስት አመት አካባቢ ከነበረበት በመቶ ገደማ ቀንሷል፣ በዘጠና አካባቢ ቀንሷል። የዛሬ አስራ አምስት አመት ስምንት መቶ ሀያ ፓሶች ነበር በአማካይ ይደረጉ የነበሩት የጓርዲዮላ ተጽዕኖ ገና ስር መስደድ አልጀመረም። ሁለት ሺህ አስር አስራ አንድ ማለት የፔፕ ሶስተኛ ሲዝን ማለት ነው ስለዚህ ገና ቡድኖች ወደ እንደዚህ አይነት መንገድ ለመምጣት መንገድ የጀመሩበት ነው አሁን ሪቨርሳል ላይን ያለ ነው የአጫጭር ቅብብሎች መጠን በጣም እየቀነሰ ያለበት ይሄ ግን ዘንድሮ ብቻ ሳይሆን አምናም ታይቷል ከ2017 18 የውድድር ዘመን እስከ 2023 24 የውድድር ዘመን በየትኛውም ሲዝን በአንድ ጨዋታ በአማካይ ያጫጭር ቅብብሎች መጠን ከ900 በታች ሆኖ አያውቅም። አሁን ባለፉት ሁለት ተከታታይ የውድድር ዘመኖች ከ900 በታች ነው። በተለይ ደግሞ ዘንድሮ የበለጠ ዝቅ ብሏል፣ የረጃጅም ኳሶች መጠን ግን ጨምሯል። ለምሳሌ ፔፕ ከመጣ በኋላ እንደው እንደ ተከለከለ ነገር አይደለም ፔፕም አንዳንድ ጊዜ እንደሚገጥመው የባላጋራ ቡድን የጨዋታ ስልት ለምሳሌ የክሎፕን ዶርትሙንድን ሲገጥም ኦክሲጂን የሚያሳጣ አስጨናቂ ፕሬሲንግ ስለነበር በአጫጭር ቅብብል መጫወት ጅል መሆን ይቀማል። ዶርትሙንድ ያንን ኳስ የፈለገ ኤክሰፕሽናል ቢሆን የባየር ሚኒክ ከኋላ እየተጫወተ የመውጣት ስልት ዶርትሙንድ ለዚህ የተሰራ ነው። ዴን የው ሰባት ዓመት ኮች ያደረጉት በዛ መንገድ እንዲጫወትም ሀይለኛ የካውንተር ፕሬሲንግ ቡድን ነው። ስለዚህ ፔፕ ለአንዳንድ ጨዋታዎች ምን ያደርግ ነበር? ብዙ ጊዜ ያነሷሉ። ይሄንን ረጃጅም ኳሶች ይጠቀም ነበር ያንን የቦሩሲያ ዶርትሙንድን ፕሬሲንግ በረጃጅም ኳሶች ለማለፍ እና በአንድ ጨዋታ ሌቫንዶቭስኪንም ሀቪ ማርቲኔዝንም እንደ አጥቂ ይጠቀም ነበር። በቀጥታ ለነዛ ሁለት ረጃጅም ተጫዋቾች ኳሱን ይልካል ማለት የቦሩሲያ ዶርትሙንድን ፕሬሲንግ በረጃጅም ኳሶች ተሻግሮ ይሄዳል ማለት ነው። አንዳንድ ጊዜ አድርገው ነበር። መደበኛ የቡድኑ የሚጫወትበት መንገድ ግን አልነበር። ብዙ ጊዜ ግብ ጠባቂዎች ኤደርሰን ይሁን ማኑኤል ኖየር ወይም ቪክቶር ቫልዴዝ ሁሉም ከኋላ እየተጫወቱ ለመውጣት ነው የሚሞክሩት። ሁሌም በአጫጭር ቅብብል ነው ባርሳ፣ ሚዩኒክ፣ ሲቲ የእሱ ቡድኖች ቢልድ የሚያደርጉት። አሁን ሲቲ ራሱ ከኋላ በመጫወት የማይመሰገን ወይም የማይደነቅ ግብ ጠባቂ አመጣ። በዚህ ስፔሲፊክ ምክንያት ከፔዥ የለቀቀ ግብ ጠባቂ አመጣ እና ይህንን እያደረገ ያለው የእግር ኳስ ባህሪም እየተለወጠ ስለሆነ ነው። እንደ ድሮ ሁሉንም ዲስክ ወስዶ ፕሬስ የሚያደርጉ ቡድኖች አሁን ቀንሰዋል። ስለዚህ የቦል ፕሌንግ ጎሊ አስፈላጊነት እንደ ድሮ አይደለም፣ እንደ ድሮ አይደለም። ስለዚህ የበለጠ ሙከራ ማደር ላይ የተዋጣለት በኳስ እየተጫወቱ መውጣት በምንለው ግን ያን ያህል የማይደነቅ ግብ ጠባቂን አመጣ። ፔፕ ያንን ካደረገ እግር ኳስ አሁን በዚህ ዘመን እየተከተለ ያለውን የጨዋታ ባህሪ መገንዘብ ትችላለች። ከ2017 18 የውድድር ዘመን ጀምሮ እሱ መቶ ነጥብ ሰብስቦ የጨረሰውን ቡድን ከገነባበት የውድድር ዘመን ጀምሮ እስከ ባለፈው የውድድር ዘመን ድረስ ግብ ጠባቂዎች የመልስ ምት የሚባለውን ወይም ጎል ኪክ የሚባለውን 40 ፐርሰንት ብቻ የሚሆነውን ነው ወደ ተጋጣሚ የሜዳ ክፍል የሚያደርሱ የነበሩት አሁን ወደ 50 ፐርሰንት ደርሷል። ወደ ፐርሰንት ደርሷል ማለት ብዙ ይጠለዛል ማለት። በ10 አመት ውስጥ አንድ አመት ውስጥ 10% ፖይንት ልዩነት አምጥቷል። የበለጠ 10% ረጃጅን ኳሶችን ግብ ተባቂዎች መለጋት ጀምረዋል። ስለዚህ ሲጣል ታያለሽ፣ ሀላንድ ወደ ስፔስ የመሀል ተከላካይ ለሃላንድ ይሰጣል። አሁን ያለፉት ሁለት ጨዋታዎች ላይ የሃላንድ ጎሎች ከመሀል ተከላካዩ ከዮሽኮ ግቫርዲዮል የመጡ ናቸው፣ ሞናኮም ላይ በቀደም ብሬንፎርድም ላይ ያስቆጠራቸው ጎሎች በሁለት በሶስት ፓስ ሲቲ ሳይቀር ጎል ማስቆጠር ጀምሯል። ፔፕ ድሮ እንደ ፕሪንስፕል የጎል ሙከራ ከማድረጋችን በፊት የአስር ወይም የአስራ አምስት ፓሶች ፓሲንግ ሲኮንስ ፈልጋለሁ ይል ነበር። እና አሁን እንደዛ አይደል ሲቲ ለሃላንድ በሁለት በጣም በሩት ዋን ብዙ ጎሎች ያስቆጠር ታያለሽ። ሌሎቹም ብዙ ቡድኖች ግን ይህንን ያደርጉታል። አርሰናል አስታውሳለሁ ዳቪድ ራያን ሲያመጣ ራያን ያመጣው ላጫጭር ቅብብል ይመስለን ነበር ከኋላ እየተጫወተ ለመውጣት በዚህ በዚህ በነገራችን ላይ አርቴታ በጣም ቀደም ይላል። የዛሬ ሶስት አመት ያደረጋቸው የነበሩ ነገሮች አሁን ፋሽን ናቸው፣ ፋሽን ናቸው። ይህንን ምልበት ምክንያት አስታውሳለሁ። ለምሳሌ አሁን ሴን ሎመንስ የሚባለው ግብ ጠባቂ ሲመጣ ማንቸስተር ዩናይትድ ኤክስቴንሲቭሊ ካጠን ናቸው የተጫዋቹ የስካውቲንግ ሪምትኖች ዴታዎች መካከል አንደኛው የሃይቦል ክሌም በቅድም ሲጨፈጨብለት ነበር። ክሮሶች ሲይዝ ኦናና ባይንዲር ይህንን በአስተማማኝ ሁኔታ ማድረግ ተስኗቸው ስለነበር እንዲህ አይነት መተማመን የሚመጣ መጨመር የሚችል ግብ ጠባቂ ሲመጣ የሚፈለግ ኳሊቲ ነው በፕሪሚየር ሊግ ብዙ ሀይቦል አለ በተለይ ዘንድሮ ከየትኛውም ዘመን በላይ ስለዚህ ራያ አንደኛው የመጣበት ምክንያት ያን ያስታውሳለሁ በሀይቦል ክሌም በፕሪሚየር ሊግ አንደኛ ነበር ግን እሱ ብቻ አይደለም በእግር በመጫወት አልንና አንድ ጨዋታ ነበረው ሚካኤል አርቴታን በጣም ያናደደ ይሉታል የሳውዛምተን ጨዋታ ሶስት ለሶስት ያለቀ ጨዋታ ነበር እና በተገኙ አጋጣሚ ሁሉ አንደር ፕሬሸር ሲሆን ስትራቴጂክ ያልሆነ ታርጌት የሌለው ረጅም ኳስ ይጥል ነበር። እንዲያውም ራያ ከመጣ በኋላ አንድ ጨዋታ ተጫውቶ ነበር ከክሪስታል ፓላስ ጋር እና ተጫዋች በቀይ ወጣበት። አርስናል በአስር ተጫዋች ነው እየተጫወተ የነበረው መጨረሻዎቹ ደቂቃዎች ላይ። አርስናል ከኋላ ዘጠኝ ረጃጅም ኳሶች ተጫውቶ ነበር። ከኪ ከኋላ ከዘጠኙ ስምንቱን ለባላጋራ ቡድን ነው የሰጠው ረጃጅም ኳሶች ናቸው። ስለዚህ ራያ በዚህ ስፔሲፊክ ምክንያት ነበር የተፈለገው። ረጅም ኳስ በመጫወት ችሎታው ረጅም ኳስ ጥሎ ለሚፈልገው የቡድን ጓደኛው በመስጠት ችሎታውም ነበር የተፈለገው። ስለዚህ አንደኛው ለውጥ እሱ ነው፣ የረጅም ኳሶች መብዛት። ማንቸስተር ሲቲ አንድ እንዲሁ ማንቸስተር ሲቲን ጓርዲዮላን ማነሳው በእግር ኳስ ውስጥ በቅርብ ዓመታት እግር ኳስን በተመለከተ መሪዎች ስለነበሩ ነው። ጓርዲዮላ መሪ ስለነበር ሌሎች ተከታዮች ስለነበሩ ከሌሎች ሀሳብ አይቀር። ለምሳሌ ዲሌይ ማድረግን ከሮቤርቶ ዲዜርቢ ነው የቀዳሁት ይላል። ሴንተር ባክን ስድስት ቁጥር አድርጎ በሁለት ሺህ ሀያ ሶስት ጆን ስቶንስን የተጠቀመበትን መንገድ ከአንድ የዴንማርክ ቡድን ነው የቀዳሁት ይላል። በፕሬሲዝን ጨዋታ ሀሳቦች ይወስዳል። ከዛም ከዚህ ግን በጠቅላላው ፔፕን መከተል የተለመደ ነበር። ማንቸስተር ሲቲ የባለፈው የውድድር ዘመን ፓስስ ፐር ሲኮንስ የሚባላል። ከመቆራረጡ በፊት ያለው የቅብብል መጠን ወደ አምስት ነጥብ አንድ ሁለት ፓስ ያደርግ ነበር። አሁን ወደ ሶስት ነጥብ ዘጠኝ ወርዷል። በፔፕ አሰልጣኝነት ታሪክ በጣም ትንሹ ነው። ይሄ እንደ ድሮ አይደለም ፓስ የሚያደርገው ከዛ ሻሞ በስቷል። ሻሞ ልበለው ወይ ክሮስና ቅጣት የምትጎል መቆጠሩ በጣም ከፍተኛ ደረጃ ላይ ደርሷል። አሁን በዚህኛው የውድድር ዘመን ምሳ ከመልስ ውርወራ ከማዕዘን የምትወድ እና ከቅጣት ምቶች ወደ ሳጥን ክሮስ ተደርገው የሚቆጠሩት የጎሎች መጠን ሀያ ስድስት ፐርሰንት ደርሷል። ባለፈው የውድድር ዘመን እንኳ ከነበረው የ7% ልዩነት አለው፣ 18% ነበር የስምንት ፐርሰንት ልዩነት አለው። መቶ ሰማኒያ ሁለት ጎል ነው ዘንድሮ የተቆጠረው። ከመቶ ሰማኒያ ሁለቱ ጎሎች አርባ አምስቱ የ የሴት ፒስ ጎሎች ናቸው። ከእያንዳንዱ ከአራት ጎል አንዱ መቆመኳች ነው የሚቆጠረው ማለት ነው ወይም በየጨዋታው በየሁለት ጨዋታ አንድ ጎል ከቆመ ኳስ ይቆጠራል። ለዚህ ነው አርቴታን በአንዳንዶቹ ነገሮች ቀደም ብሎ ነበር ምለው። ምክንያቱም ለምሳሌ ኒኮላ ጆቨን የሲቲ የጎል ኪፒንግ የሴት ፒስ አሰልጣኝ ያደረገው ፔፕ አይደለም፣ ነበር የፔፕ ስታፍ ነው ግን አርቴታ ነው ያሳመን እሱ ነው መጀመሪያ ያመጣው ከብሬንፎርድ እግር ኳስ እየሄደ ያለበትን መንገድ ተረድቶት ስለነበር በኋላ ያው የፔፕ ስታፍ ሆነ። ፔፕ እሱ ከለቀቀ በኋላ ሌላ የቆመ ኳስ አሰልጣኝ ነው የቀጠረው። አርቴታ 2021 ላይ ነው ይህን ሰውዬ ወደ አርሰናል ያመጣው። ግን ከዛ በፊት 2018 ላይ ነው ወደ ሲቲ እንዲወስድ ዋና አለቃውን ማግባባት የነበረበት፣ እግር ኳስ እየሄድ ያለበትን መንገድ ተረድቶ ስለነበር። የረጃጅም ውርወራዎች መጠንም በእጥፍ ጨምሯል። ካለፈው የውድድር ዘመን ጀምሮ እስከዚህኛው የውድድር ዘመን ከእጅ ፎሪ ብቻ ስምንት ጎል ተቆጥሯል። እና ቡድኖች በጣም እንደዚህ አይነት ልማድ መከተል ጀምረዋል። አንዳንድ አሰልጣኞች አንድ ቦታ ሳይ ምናየ መሰል ትልልቆቹ ቡድኖች ናቸው ትሬንድ ሴት የሚያደርጉት ካልኩ ሲቲ፣ አርሰናል፣ ቼልሲ፣ ቶተንሃም፣ ሊቨርፑል ከትልልቆቹ ከቢግ ሲክስ ቡድኖች አምስቱ በዚህኛው የውድድር ዘመን እነዚህ ቡድኖች በጋራ በአማካይ ሁለት መቶ ሀያ ስድስት ረጃጅም ኳሶችን ይጠቀማሉ። ከአምናው በሀያ ሶስት ከፍ ብሏል። ሲጨምር ታያለሽ ረጃጅም ኳሶችን መጠቀም አዲሱ ልማድ እየሆነ ነው። የዚህ የመልስ ውርወራ ጉዳይ አንድ ኬት አንድሪውስ የሚባሉት አሰልጣኝ ምን ነበሩ መሰለሽ፣ ብሬንፎርድ በአንዳንዶቹ ነገሮች ቀዳሚ ነው። ምሳሌ አንድሪያስ ጆርጅሰን ማንቸስተር ዩናይትድ ውስጥ ነበር፣ አርስናል ውስጥ ነበር፣ አሁን ቶተንሃም ውስጥ የሚሰራ የቆመ ኳስ አሰልጣኝ ነው። ራሱ ኒኮላ ጆቨ አሁን በአርስናል ውስጥ በጣም ወሳኝ አዲስ ኮንትራት መፈረሙ ው አንድ ተጫዋች በጣም አስተማማኝ ተጫዋች አዲስ ኮንትራት ሲፈርም የሚኖር አይነት ሪያክሽን ተሰጥቷል። እሱ በጣም አስፈላጊ ስለሆነ፣ ግን ብሬንፎርድ አፈራሽ ነው ሞምፒሌ ውስጥ ነበር፣ ካናዳ ተምሯል ምናምን። ኬት አንድሪውስ ደግሞ የቆመ ኳስ አሰልጣኝ ነበር፣ አሁን ዋና አሰልጣኝ ነው። የብሬንፎርድ የሴት ፒስ አሰልጣኝ ነው የነበሩ እና ምን ሲል ሰማሁት፣ ኢግኖራንስ አለ። ትልልቆቹ ቡድኖች የመልስ ውርወራ የቆመ ኳስ ምናምን ላይ ትኩረት ማድረግ ማነስ ተደርጎ ይቆጠር ነበር። ግን በቡድኖች ብቻ ሳይሆን አንድ ደግሞ የሊቨርፑል የመልስ ውርወራ አሰልጣኝ የነበሩ ሰው ቶማስ ግሮን ማርክ የሚባሉ አሁን በብሬንፎርድ ይሰራሉ እሳቸውም በአሰልጣኞች በተጫዋቾች በኮሜንታተሮች በደጋፊዎች የመልስ ውርወራ ነገር አንደር እስቲሜት ይደረግ ነበር ይላሉ እና ተጫዋቾች ላይ ይሰራሉ ለምሳሌ ሮበርትሰን እኔ ስመጣ በጣም ከወረወረ ይላሉ አስራ ዘጠኝ ሜትር ነበር የወረውር የነበረ የቻለውን ያህል ከወረወረ አቬሬጁ እሳቸው የሊቨርፑል የቆመ ኳስ አሰልጣኝ ሆኑ የቆመ ኳስ ሳይሆን የመልስ ውርወራ አሰልጣኝ ሆኑ ከሚችለንድ ከሚባል ቡድን መጣ ወደ 28 ሜትር ከፍ አደረጉት። ስለዚህ የበለጠ ረጃጅም የመልሶ ወረራዎች መወርወር እንዲችል ኮች ማድረግ ቻሉ ማለት ነው እና ሊቨርፑል የፕሪሚየር ሊግ ሻምፒዮን በነበረበት የውድድር ዘመን የእሳቸው ግብአት በጣም አስፈላጊ ተደርጎ ይታይ ነበር እና የእግር ኳስ አዲሱን መልክ ከፖሴሽን ከፓሲንግ ከፕሬሲንግ የበለጠ የድሮውን አይነት እግር ኳስ ወደ ጥለዛ ዘመን እየተመለሰ ያለ ይመስላል። ግን ስትራቴጂ፣ ሀሳብ፣ ዝርዝር ዝግጅቶች አሉት። ዘመን ተለወጠ፣ ምስራች ተሰማ። የአዲስ ዓመት ብስራት ከብርሃን ከተማ። አመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። እጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ አመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ